በአየር ንብረት ለውጥ ላይ የሚሰራው ካልም ፕሮጀክት በጌዲዮ ዞን በአፈርና ውሃ ጥበቃ ስራ በማኅበር ያደራጃቸው 32464 የህብረተሰብ ክፍሎች በአፈርና ውሃ ጥበቃ ስራ፣ በከብት ማደለብ፣ በንብ ማነብ፣ በበግ ማሞከት፣ በጓሮ አትክልት ምርት በማሳተፍ ተጠቃሚ አድርጓቸዋል። በቡሌ ወረዳ የሄሬዴ ቀበሌ ነዋሪው አቶ ታደሰ ገዴቾ በካልም ፕሮጀክት የተፋሰስ ልማት ስራ በማኅበር ተደራጅተው ሶስት ኩንታል ድንች በብድር ወስደው ማልማት ሽጠው ተጠቃሚ መሆናቸውን ገልጸዋል። እያለማን እየጠበቅን ነው፣ እየተጠቀምን ነው። ሶስት ኩንታል ድንች ወስጄ ነበረ። ሶስት ሶስቱን ድንች ወስጄ በአግባቡ ተከልኩኝ። ተክዬ 15.5 ኩንታል አግኝቻ አግኝቻለሁ አግኝቼ ያው ሌላው ሽጬ የማህበሩን እዳ ከፍዬ ከነ ወለዱብ ጭምር ከፍዬ ቀሪውንም ደግሞ ያው አሁን ያያችሁት ድንች ለዘር አስቀሩት ነው። ሌላኛው በተፋሰስ ልማት ስራ በማህበር ተደራጅተው በመስራታቸው ምርት እንዲሰጥ ማድረጋቸውን ኦክሎ ቀበሌ ነዋሪ አቶ ሰንበቶ በራቆ ተናግረዋል። ከድሮ ይልቅ አሁን ጎርፉን ከልክልናል። በፊት ችግር ነበሩ። አሁን ካልሚ ከደገፈ በኋላ ለውጥ አላቸው የመረትን አባታዎችን ስም እየደገፈን አሁን ምጥ ጥሩ ውጤት እያመጣን ነው። ካልም ፕሮጀክት ከ2016 በጀት ዓመት ጀምሮ በአፈርና ውሃ ጥበቃ በገቢ ማስገኛ ስራዎች ትኩረት አድርጎ በመስራት ላይ መሆኑን የሚናገሩት የወረዳው ግብርና ልማት ጽህፈት ቤት የተፋሰስ ልማት ባለሙያና የካልም ፕሮጀክት አስተባባሪ አቶ ተስፋዬ ፈለቀ 1915 ተፋሰሶችን በማካለል በተደራጁ 373 ባሉት የተፋሰስ ልማት ተጠቃሚ ማህበራት ለውጥ መመዝገቡን ነው ያብራሩት። በቡሌ ወረዳ በሶስት ቀበሌያት አራት መቶ የህብረተሰብ ክፍሎች ተጠቃሚ ሆነዋል ያሉት በቡሌ ወረዳ ግብርና ልማት ጽህፈት ቤት ምክትልና የተፈጥሮ ዘርፍ ኃላፊ አቶ አቡበክር ከድር ለተደራጁ ማህበራት ገቢ ማስገኛ 1.2 ሚሊየን ብር ብድር በማሰራጨት ምርቶቻቸውን ለገበያ በማቅረብ ከ3.3 ሚሊየን ብር በላይ ትርፍ ማግኘታቸውንም ተናግረዋል። በእያንዳንዱ ማህበር 421 ሺ አካባቢ ገብቶላቸው በአምስት ፓኬጅ ተደራጅቶ ነው የሰሩ ያሉት አሁን እኛ አይጃ የሰጠናቸው ወያው ወደ 1.5 ሚሊዮን ይሆናል። 60 ቀፎ ወደ 300 ሺህ ብር አከባቢ ገዝተን ለአርሶ አደሮ ሰጥተናል። አሁን እነሱ ግን የደረሱት ትርፋማ የሆኑት ወደ ሶስት ነጥብ ሶስት ሚሊዮን አካባቢ ትርፋማ ሆኖ በወረዳው ካልምና ኤፍኤስአርፒ ከተሰኘው ሁለት ግብረ ሰናይ ድርጅቶች ጋር የአርሶ አደሩን የምግብ ዋስትናን ለማረጋገጥ እየሰራን ነው ያሉት የቡሌ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አበበ ሸፈራው ግብረሰናይ ድርጅቶቹ በአፈርና አካባቢ ጥበቃ፣ በገቢ ማስገኛ፣ በአረንጓዴ አሻራ እያከናወኑት ባሉ ተግባራት የአርሶ አደሩን ምርትና ምርታማነት ለማሳደግ መቻሉን ተናግረዋል። ምርታማነትን ከፍ ብሏል። ድሮ አሁን ገብስ 21 የምናገኘው ወደ 27 ከፍ ብሏል። ድንች ከ250 እስከ 360 እስከ 400 ምርቱም ከፍ ብሏል። ከአረንጓዴ አሻራችንም አንጻር ስር ዘርፈ ብዙ የሆነ ተግባራቶችን እየሰረናለ ነው በፕሮግራሙ ጋር ማለት ነው። ቀድሞ ምንም አይነት ምርት የማይሰጥ የተራቆተ 46110 ሄክታር መሬት በ81 የተፋሰስ ልማት ማህበራት አማካኝነት መልሶ ለማልማት መቻሉን የተናገሩት በጌዴኦ ዞን ግብርና መምሪያ በተፈጥሮ ዘርፍ ውስጥ የአፈርና ውሃ ጥበቃ ባለሙያና የካልም ፕሮጀክት አስተባባሪ አቶ ከፍ ያለው ወሬራ በ81 የተፋሰስ ማህበራት 32464 አባላትን ተጠቃሚ ማድረጉንም ገልጸዋል። ገልጸዋል። አርሶ አደሩ በሬ በማድለብ እንደገና በግ በማሞከት እንደገና ደግሞ እርሻ በመስራት እያንዳንዱ ማህበር ብዙ ጥቅም አግኝቶ ለማህበሩም ብዙ ገንዘብ በማስገባት ይገኛል። በካልሚ ፕሮግራም በአምስት ዓመት ላይ የመጣ ውጤት በጣም የላቀ ነው። ዘገባው የጌዴኦ ዞን መንግስት ኮሚኒኬሽን ጉዳዮች መምሪያ ነው።